በስማብ ወልድ መንፈስ ቅዱስ አዶ አምላክ አሜን። በድጋሚ ይህንን ሚዲያ እየተላለፈላችሁ ባለን ምእመናንና ምእመናት በያላችሁበት እያያችሁት ያለውን ይህንን የሚቀጥታ ስርጭትም እየተቀረጸላለው የምትመለከቱት በዚህ በጀርመንና ና አካባቢው ሀገረ ስብከት ሊገዛ ለታስበው ሊገደም ለታቀደለት ይህንን ታላቅ ገዳም ለእጃችን ለማስገባት በዛሬው ቀንና እንደዚሁም በነገለት ይህንን ታላቅ ጉባኤ ይህንን ሀገረ ስብከት አዘጋጅቶ ሁላችሁ ምእመናን እንድትመጡ በተባለው ቃል መሰረት ይህንን ገዳም ለመጎብኘት ምእመናን ከያሉበት ሁሉም በየአጥቢያው እየተሰበሰበ በአንድነት በተናጠልም እየመጣ ይገኛል። እያስተላለፍንላችሁ የምታያቸው ምዕመናንም ከተለያዩ የከተሞቹ ልዩነትና እንደዚሁም ርቀት ሳይገድባቸው በያሉበት በትራንስፖርት በግል መኪና እየመጡ ይህንን ገዳም እየጎበኙት የሚታዩት ነው። ከመካከላችንም ቆማ ያለች እህታችንም አሁንም ካሉት ከተሞች መካከል ቅድም በመነሻ ላይ ካስተዋወቅንላችሁ በጀርመን ሀገር በጣም ለየት ከሚያደርጋቸው አምስት ከተሞች ውስጥ አንዳንድ ፊደል ወይም ስፔሊንግ ይጠቀማሉ ከሚባሉት የመኪና ታርጋ መካከል አንዱ ከሆነው ከኮለኝ ነው። ይህ ኮለን ከተማ ያለ ከዛ ካለው ከቅዱስ ሚካኤል ቤተ ክርስቲያን አገልጋይና የዛ ምእመን ስትሆን እህታችን የመጀመሪያ ያለውን የ130 ኪሎ ሜትር ርቀትን ተጉዛ ያለውን ርቀት ገዳሙን ለመጎብኘት እዚህ ቦታ ላይ ተገኝታለች። አሁንም እህታችን መነሻዋን የምታደርግልን መጨረሻ ላይ ምን እንዳደረገች የምናወራበት ሲሆን አሁን ግን ስሟን በማስተዋወቅ እንጀምርና አንድ ሁለት ጥያቄ አንስተን ከእሷ ጋር ያለንን ቆይታ እንጨርሳለን። እህታችን መጀመሪያ ከመታሽበት ደብርና ያለውን የስምሽን አይነት ብታሳውቅን እንላለን። እሺ ስሜ ፋሲካ ይልማ ይባላል። የመጣሁት ከኮለኝ ደብረ ሰላም ቅዱስ ሚካኤል ርእሰ አድባራት ከኮለኝ ነው የመጣሁት። ከኮለኝ የመጣች ከርእሰ አድባራት ቅዱስ ሚካኤል ቤተ ክርስቲያን እዛ ምእመን ነኝ ብላለች እህታችንን አንድ ሁለት ጥያቄ እንዳልነው መሰረት የጀርመን ሀገር ይህ ገዳም መገደሙ ወይም መመስረቱ ምን ጥቅም አለው? ምእመናንስ ምን ጥቅም ያገኛል ብለሽ ታስቢያለሽ? አንደኛ ነገር ጥለን የመጣነውን ነገር እንድናይ ያደርገናል። ብዙ ጊዜ ገዳማትን ስንጎበኝ ነበረ። እዚህ ላይ ግን ይሄ ነገር የለም። አሁን ላይ ግን እንደ እግዚአብሔር መልካም ፍቃድ ነገርን ሁሉ እሱ አስተካክሎልን ጅማሬውን አሳይቶናል። ፍጻሜውንም እሱ ይፈጽምልን። ጥሩ መሰረት በተለይ በተለይ ለልጆቻችን ያላዩትን ነገር ማሳየት ነው። እዚህ ተወልዶ ካደጉ ይሄ ነገር እድሉ አልገጠማቸውም። ወይ ምናልባት በሆነ ጊዜ አንድ ይዘናቸው ናቸው ከሄድን እሱንም ምናልባት አሳይተናቸው ሊሆን ይችላል። እዚህ ግን በጣም ደስ የሚል ስሜት አለ። በዛ ላይ ደግሞ የገዳሙ የቦታው ስፋት በጣም ግሩም ነው። የሆነ ሰው እንደዚሁ አስቦ የሚመጣው ነገር ለምሳሌ እኔ አስቤ የመጣሁት ና መጥቼ ያየሁት ነገር እጅግ እጅግ የሰፋ ልዩነት አለው። እዚህ ስመጣ ያገኘሁት በብዙ እየሰፋ ነው፣ በአይምሮዬ ያለው ግን ጠባብ ነበር። ና በእውነት ግሩም የሆነ ቦታ ነው፣ መንፈስን የሚያድስ ገና ሳይጀመር ይሄንን መንፈስ ከተሰማኝ ሲጀመር ደግሞ ምን ሊሰማኝ እንደሚችል ከወዲሁ ማሰብ አቅተኝም። በጣም ጥሩ እግዚአብሔር ይስጥልን። በጣም ጥሩ ገለጻ ነው ያሳየችን የነገረችን ያለው እዚሁም ልጆቻችን ስቲ ሰምቻለሁ። ና እስቲ ለልጆቻችንስ ወይም ለልጆቻችሁ ምን አይነት ጥቅም አለው በጀርመን ላይ እንደምናውቀው በጣም ብዙ ልጆች የልጅ ልጆቹን ላይ እያዩ የደረሱ ምእመናኖቻችን አሉ እና ብዙ ህጻናት በተለያዩ አጥቢያዎች ላይ ብዙ ተሳትፎ እያደረጉ በክህነትም ደረጃ በድቁና በጣም ሰፊ አገር ቤትን የሚያስንቁላ ደረጃ በመማር ደረጃ ያሉ ዲያቆናት በየአጥቢያው እያየን እየተመለከትን ነው። ህጻናት በጣም በለጋ እድሜያቸው አስር ዓመት ባልሞላ እድሜያቸው ውስጥ ብዙ ህጻናት ክብረ ክህነትን ወይም ድቁናን በመቀበል ቤተ ክርስቲያን እያገለገሉ ያሉ ናቸው። ስለዚህ ልጆቻችን የገዳም መመስረቱ መገዛቱ፣ የእኛ መሆኑ፣ በእጃችን መግባቱ ምን ጥቅም አለው ለልጆቻችን ብለች ታስባለች። እጅግ በጣም ሰፊ ጥቅም አለው። ምክንያቱም እኚህ ልጆች ግብረ ዲቁናውን ወስደውታል ከዛ በኋላ ያሉትን ደግሞ በሌላ በእኛ ማለትም ባለፍናቸው ገዳማት የሚደረጉ ነገሮችን ልጆቻችን እዚህ ማየት ይችላሉ ዜማ መማር ይችላሉ እዚሁ ቅስናቸውን መተው በአርምሞ እዚሁ ቆይተው ይሄን ነገር ሊቀበሉትም ይችላሉ እና በጣም በቃ በተለይ እኔ ከኛ በላይ እኛ ምንድ ነው መሰረት አለን መሰረት ስላለን ነው ዛሬ አሩጦ የሚያመጣ እኚህ ልጆች ግን መሰረታቸው ጀርመን ሀገር ነው የጀርመን ሀገር መሰረት ደግሞ ሁላችንም ልጆች ያለን ሰዎች የምናየው ነገር ነው። በትምህርት ቤት በየሁሉ ነገሩ እና ምን ልበለው ዲሲፕሊን ይሰጠናል ማለት ነው። እና ለልጆቹ እኛ ያለፍነውን ነገር እንዲኮ ነው ብለን ለማሳየት ለማስረዳት፣ በአካል መጥተን ማስረዳት እንችላለን፣ እንትን ከምንናግራቸው ይልቅ ማለት ነው። በጣም ጥሩ። ስለዚህ ልጆቻችን ተጠቃሚዎቹ ናቸው። ሁላችሁም በዚህ ውስጥ ተጠቃሚነት እንድትሳተፉ የድርሻችሁን አድርጉ፣ እያልሽን ያለው የውዴታ ግዴታችንን በእውነት መወጣት አለብን። ልጆች ስላለን ብቻ አይደለም ይሄን ነገር የምናደርገው። ሁላችንም አትክልት ውሃ እንደሚያስፈልገው ሁሉ እኛም የእግዚአብሔር ቃል ያስፈልገናል። ይሄን ነገር ደግሞ በቃ እንደው ምንም ጸጥ ባለበት ሁኔታ ቃሉን መስማት ትልቅ ነው፣ ትልቅነት ነው። ለሁላችንም ነው ጥቅሙ በአንድ ጎን ብቻ ሳይሆን መላው የኦርቶዶክስ አማኝ ለሆናችሁ በሙሉ እንደው እንኳን ደስ ያላችሁ ብዬ ስላልጀመርኩ ይቅርታ። እንኳን ደስ ያላችሁ እያለው በመሀልም ቢሆን እናመሰግናለን። እንኳን ደስ ያላችሁ የሚለውን ቀን እኛም ትንሽ እናቆየው ብለን ነበረ። አንቺ ካንመሽናል እና መሰግናለን በጣም ጥሩ ነው። እንኳን ደስ ያላችሁ በሚል ያው በመሀል ላይ አስተዋውቃልናለች። እንኳን ደስ ያላችሁ የሚለውን ተቀብለን አይደለ? ስለዚህ እንኳን ደስ ያላችሁ ካለን የመጨረሻ አንድ ጥያቄ ለማድረግ እንደ ምዕመንነትሽ እንደ አገልጋይነትሽ እንደ አንድ ኦርቶዶክስ እምነት አማኝ እንደመሆንሽ እንደዚህም ደግሞ ልጆችም እንደምታሳድጊው ባለች ደረጃ ለምዕመናኑ የምታስተላልፊላቸው ወይም መንገድ ያለብሽ ነገር ምትዩ ምን አይነት ነገር አስተዋጽኦ ማድረግ አለባቸው ወይስ ምዕመናን በምን አይነት መንገድ መሳተፍ አለባቸው ብለሽ ታስቢያለሽ? ያው ገዳሙ የተገዛው በእርግጠኝነት ገንዘብ በእዳ ነው። ሊገዛ የታሰበው በገንዘብ ነው እና ይሄን ገንዘብ ደግሞ ሁላችንም የቻልነውን እኔ አስር ብሬ የምችል ከሆነ አስር ብሬን ብሰጥ በዛ ላይ ደግሞ ከምንም በላይ ደግሞ ልጆችን ልጆች እንዲሰጡ ማድረግ እየተማሩበት ይሄዳሉ። በቃ ትምህርትህን እንዲገልጽልህ በቃ እግዚአብሔር ጠብቀኝ እያልክ ይህንን አድርግ ብትለው ልጆች ነጭ ወረቀቶች ናቸው። ይሄንን ያሉትን ነገ ላይ እዚህ ሲመጡበት እኔም የገነባሁት ገዳሜ ነው የሚል ስሜት ይሰማቸዋልና እኛም ብቻ ሳይሆን ማሳተፍ ያለብን ልጆቻችንም እንዲሳተፉ ማድረግ ከሚያገኙት ብር ላይ እየቆጠቡ አንዴ ብቻ ሳይሆን በተወሰነ ጊዜ በተወሰነ ጊዜ ለቤተ ክርስቲያን ስጦታ እንዲያስገቡ እንደው እንደዛ ቢሆን መልካም ነው እላለሁ። በጣም ጥሩ ነው። ጥሩ ሀሳብ አነሳሽልን። እችን ሀሳብ መነሻ እንዳናደርግ አሁን ሁላችሁም የሰባ ነው ሁሉም ምዕመናን ልጆቻቸው የቻሉትን እያዋጡ ለዚህ ገዳም የሚገባቸውን እንዲያዋጡና እንዲሰጡ አስተዋጽኦ እንዲያደርጉ የሚል ነገር አንስታንላለች። ይህንን ደግሞ በተመለከተ ሀገረ ስብከታችን ገዳም ክፍሉ ምን በማዘጋጀት ጀምሮልናል። እዛ ቦታ ላይ የአባልነት ፎርም ሙሉ በሚል የተቀመጠበት ስለሆነ ሁሉም ምዕመን የአባልነት ፎርም በመሙላት አባል በመሆን ከአስር ኦይሮ ጀምሮ በዛ በልጆቻችን ስም ሁላችንም አባልነቱን ሞልተን እኛም በልጆቻችን ቁጥር እየሞላን ሁላችንም ያንን በየወሩ የሚያዋጣትን እዛ ቦታ ላይ ተሳትፎ ቢያደርጉ ይህ ገዳም እውን ሆኖ የእኛነት የምንሰጥበትን ነገሮች የሚሄድበት ነው ያለውና እግዚአብሔር ውስጥ ልናመሰግናልናለን። ጥሩ መነሻ ስራ አነሳችልን ነው። የመጨረሻ በዚሁ አያይዤ ማነሳለች ግን እንደው አንቺስ ምን ተሳትፈሻል የሚል ጥያቄ ላነሳ ነበረ። ነገር ግን አሁን ከውስጥ እንደተነገረን ባለን የስፖንሰርሽፕ መሰረት በሶስተኛ ደረጃ የሀገረ ስብከታችን ወይም የገዳም ክፍሉ ላይ ሶስተኛ ደረጃ የስፖንሰር በመድረግ ዛሬን ጉባኤውን ወይም በዚህ ጉብኝት ላይ ተሳታፊ በመሆንም ጀምረሽልናል እና ስፖንሰር ለማድረግ ይህንን ገዳም ለመሳተፍ ምን መነሻ አደረገች ወይስ ተጨማሪስ ሌሎቹ ምእመናን በምን አይነት መኩ መሳተፍ አለባቸው ብለች ታስቢያለሽ? መነሻዬ ከኋላ ያለፍኩበት ነገሬ ነው። ከኋላ ያለፍኩበት ነገር ስል የገዳም በገዳም ሲኬድ ሰላምን አውቀዋለሁ ያ ሰላምን ደግሞ እዚህ ማግኘት በተለይ በስደት ሀገር ያንን ሰላም መልሶ ማግኘት በጣም ከባድ ነው እና ይሄ ሀሳብ እንደ ከተነሳ በእውነት በጣም ግሩም የሆነ ስለሆነ ሁላችንም እንሳተፍበት ለማለት ነው ለማለት ነው። በጣም እናመሰግናለን። እንግዲህ የታችን ዛሬ እዚህ ቦታ ላይ ተገኝታ ያለውን ነገር ነግራናለች። በልጆቻችንም በራሷም ተሞክሮ ገዳምን እንዴት እንደምትጎበኝ ለልጆቿ እስካሁን ድረስ ባሳየችው በኩል ገልጸችልናል። አሁንም ደረጃው ደግሞ ይሄ ቦታ እዚህ መከፈቱ ይህም ቦታም ደግሞ ቅርብ ነው ለኔ ከተማ እዚህ ገዳሙም ቅርብ ስለሆነ በአንድ ሰዓት ውስጥ ሮጬ መጥቼ ሱባኤንም አልቅሼ ለምኜም ጸልዬም ከእግዚአብሔር ጋርም ተገናኝቼ የሚሄድበት ቦታ ነውና የድርሻዬን ማዋጣትና መስራት ስላለብኝ ባለብኝ የስራ ድርሻ ደረጃ እዚሁም ባለችበት እህታችን በኮለን ከተማ የባህል ቤት ባህላዊ ኢትዮጵያ ሬስቶራንት የእናት ኢትዮጵያ ሬስቶራንት በሚል ኮለን ከተማ ላይ ሬስቶራንት ያላት ነች። ሶስተኛ ደረጃ የስፖንሰርሽፕ በመሆን ይህንንም ተሳትፎ አድርጋለች። ምዕመናንም እንግዲህ በዛ ቦታ ላይ በመገኘት እናት ኢትዮጵያ ሬስቶራንትን ኮለን ስንሄድ እዛ ቦታ ላይ ጎራ እያለን ይህንን ቦታ ራሳችን ተሳትፎ እንድናደርግ እህታችንንም አለሽ እያለን እኛም አለን እንድንላት በዛ ቦታ ላይ አለፍ ስንል ጎራ የምንልበትን ቦታ እንዲሆንልሽ እንግዲህ ጥሪያችንን በዚሁ እናስተላልፋለን። ስለ ንበር ሳት እግዚአብሔር አምላክ የተመሰገነ ይሁን፣ አሜን። የበርታ ይበርታ። እንደዚሁ በዚሁ አይቋረጥብን። ገዳሙ እስከሚገዛ የኔ ነው ብለን እንድንሳተፍ ያብቃን። ሁላችንም በያለንበት በኮፈንዲሚን በፔፓልም እንደዚሁም ባለን የኪዋር ኮድ በመጠቀም ተስፋ ሰነዱንም የአባልነት ፎርም በመሙላት ሁላችንም በተሰጠን እህታችን ባነሳችው መሰረት ሁሉም ሰው ወይም ሁሉም ምእመናን የድርሻውን ተሳትፎ እንዲያደርግና አስተዋጽኦ እንድታደርጉ በልል እግዚአብሔር ስም እንጠይቃለን። የጀርመንና አካባቢው ሀገረ ስብከት ይህን ጥሪ ያስተላልፋል። ስለነበረ ሰዓት በቀጣይ እስክንገናኝ እናመሰግናለን። እግዚአብሔር ፍታሽ። እግዚአብሔር ባርክ።